እናንተ ሰላም እንዴት ናችሁ የተከበራችሁ የኤልዚ ቤተሰቦች እንዴት ናችሁ ደህና ናችሁ ምን እየተካሄደ ነው ጋይስ ደህና ናችሁ? ላይክ ሸር ሳብስክራይብ አድርጉትን በአይን ቪዲዮ እና ማለት ነው ወግ እናወጋለን እናወጋለን እን

ዮኒ ማኛ እንዴም ብለው ሴት ግን ማጥመቅ ይቻላል? እን ማጥመቅ ይችላል ማለት ሴት ልጅ ግን ማጥመቅ ትችላለች። ሲያጠምቁ ሲሉት የነበረውን ልነግራችሁና በትክክል አዳምጡኝ። በእውነቱ አዳምጡኝ። ላይክ ሸር፣ ሰብስክራይብ እያደረጋችሁ አዳምጡኝ። እና ማለት ነው አሁን ስሎሄኒ መሄድ ወይም ደግሞ ስሎሄኒ ማኛ መጠመቅ ምናምን ላወራ ነው የመጣሁት። ያኔ መሄዱ አይደለም፣ አሁን መሄዱ ሳይሆን ሄዶ የተተገበረውት ግበር

ከተጠመቀ በኋላ ማለት ዮኒመኛ ከተጠመቀ በኋላ ኮኖ ሲወጣ፣ እንዴ ሃሌሉያ ሃሌሉያ፣ ተጠመቀ፣ ተነሳ፣ ድንጋዩ ፈነቃቅ ጌታ ሆይ አይተምጣ፣ ጌታ ሆይ አይተምጣ። እኛ የለንበትም፣ እኛ ጤት ነው

ነጠላ ዜማ እንፈልጋለን። ቴዲ አፍሮ ገላግለን ነው እዚ ጋር ጃስተሰሪያ ያስፈልገናል እና በእውነቱ ጃስተሰሪያ ያበልልን ሆነን ለመናገር የነደደው ሰዓት በብሎ ቆጣ እያልክ እንዲ እዚ አንድ ሙዚቃ ያስፈልገናል። ቴዲ አፍሮ በእውነቱ ያስፈልገናል፣ ምክንያቱም እዚ ጋር ሴቶች እያጠመቁ ነው። ሴቶች እያጠመቁ ነው። እኔ እኮ የገረመኝ ደግሞ ልንገራችሁ፣ ስለ እውነት የገረመኝ ደግሞ ሴቷ ማጥመቁ አይደለም እኮ የገረመኝ፣ ነው። ሌላው ነገር ምንድን ነው? ተነስቷል ተነስቷል፣ ድንጋዩን ፈነቃቅሎታል አለችና ዘመራች። ተነስቷል ተነስቷል፣ ድንጋዩን ፈነቃቅሎታል፣ ተጠምቋል። አሁን ይህ ምን የሚሉት የኛ መዝሙር እኮ አለ፣ እዩና እመኑ ሰዎች ድንጋዩ ተፈነቃግሏል ኢየሱስ በኩለለሌት ሞት እንድላልጎ ተነስቷል የሚል መዝሙር አለ። በነገራችን ላይ ይቅርበል የጌታ ሆይ ይህን መዝሙር በማስገባት ይቅርበሉ፣ የእኛዎቹ ማለት ነው። እና ተነስቷል ተነስቷል አለች፣ ተጠምቋል። አ ሀሌሉ አለች፣ ሀሌ ሀሌሉያ ተነስቷል፣ ተጠምቋል፣ ድንጋዩን ፈነቃቅሏል ብላ ዘመረች። ምንድን ነው ግን ቆይ ነገራችሁ አልገባኝም።

ይሄን ስትመለስ አሁን ወደ ነበርክበት ስትመለስ የምትሳደባቸው ተሳደባቸው። ስድብ እንደ እንደ ገለቴ ባለ እና ራሳችሁ እንደው ነውር ነው። ሁሉንም ነገር ከኛ ጋር የምታያይዙት ለምንድነው? አንዳንድ ጊዜ እኮ ራስን መቻል የሚባል ህግ እና ደንብ አለ። ራሳችሁንም ለመቻል ሞክሩ ሁሉ ጊዜ አረ ፈጣሪ ወይ! አረ ጉድ! እኔማ ስቄ ስቄ እኮ ብዙ ስቄ ብዙ ብዙ ብዙ ስቄ ሲበቃኝ ነው እና ወደ እናንተ የመጣሁት እውነት ለመናገር እግዚአብሔርን ይደብራል። የምር ይደብራል። እና በሰውንት ምናምን እንትን አትበሉ። የምሬ ነው። ይሄ የምር ነው የሚባለው። አታድርጉ፣ አታድርጉ። ለማንኛውም ማለት ነውና ይልላችሁ ፈልጌ ነው። በጣም ከባድ ነው። ይህ ሰው እየታከኩ እንትን ማድረግ እየታከኩ እምነትን ማዳበር መልካምን አይደለምም፣ አይዳብርም ለማለት ማለት ፈልጌ ነው። ሌላው ስለ ማህሌት ነው። ማለ መግቢያው ላይ እያያችኋት ማለት ነው። ይሄ ቢቢን ግን አይታችሁታል። ሜላት ማይ ሜላት ሜላት፣ ነብዩ ነውር አይደለም፣ ነውር አይደለም። እንዴት ሁለት ወንድ ማሉ ነ እንደዛ ትሳሚያለሽ? ይሄ አሁን ያቀባብራል። አይድ ሌላው የመጣውበት አንደኛው እሱ ነው። እና ቤቢዬም ቤቢ ብሎ ያያል። እሱ እናቴ ግጥም አርጎ ይዟል። ግጥም አርጎ ይዟል ለቀብሎ ይስማል። ቤቢ ቆሞ ያያል። ይኸው ነ ፌር ነው። ለወንድ ልጃውን እንደዚህ ሆኖ ፊት ሰጥቶ መቆም ፌር ነው? ያቀባብራል፣ አያቀባብርም። ሌሎች ሜላትዬ፣ ምን መሰለሽ፣ እንደምታውቂው ቤቢ ብሶት አለበት ብሶት አለ። በግብ ያያችሁ ግን አይኔ እንዴት እንዳበታል ማርያም ላይ እኮ አሞኛል። እናንተ ዝም ብላችሁ ቀላላችሁ እ አይኔ አሞኛል። በጣም ነው ይሄን ዘመን ያለ ይታያል። እና መልሽ ፈልጌ ነው ሚላት ኖር ነው ያደረግሽው ነገር ትክክል አይደለም። እና ለመናገር በጣም በጣም በጣም በጣም በጣም ትልቅ ስጠት አለብሽ። እንዴት ሆድ የባሰው ሰውዬ ትዳሩን አሁን በቅርብ የፈታ ሰውዬ ማህል እዚህ ሰውዬ መሀል አሁን እንደዚህ ተገጥሞ መሰል መልካም ነው ብለሽ ታስቢያለሽ? ለሞራሉስ እንዲያው ይሰማዋል፣ ይሄ ልጅ እንደዚህ ይለዋል ብለሽ አታስቢም? ነውር አይደለም? የምሬን እኮ ነው። ነውር ነው። እዚህ ይሄ ልጅ እናቴ አሁን እሷ ለራሱ ዛ የቤቢ ሚስተር ለራሱ ዛ ሞንገር ያም ሞንገር ያለሽ ቪዲዮ እየሰራች እያበሳጨችው ነው። ለዛ አንቻው እሱ ቤተሰብ ሳሚ ይሄን ሊሰማው እንደሚችል አሜዚንግ ረዶ ሰው ሁላ ከፍቶታል። ማርያም ሰው ሁላ በጣም በጣም በጣም በቃ እንትን ብሎታል። የምሬ ነው የምላችሁ፣ ክብር የሚባል ነገር አለ። ሜላት፣ ምን መሰለሽ? ክብር የሚባል አለ። የምሬ ነው። ክብርሽን ዝም ብለሽ እንዳገኘሽ አሰጣኝ። የምሬ ነው። ኖር ነው እንትንም ይሄ እንዴት ነው? እንደ ሴት ሁኚ፣ ከሰው ፊት አትሳሚ። የምር ጥሩ አደለም፣ ሜላት። ጥሩ ስም እንኳን አይደለም ያለሽ እንደ አርቲስት፣ እንዳርቲስት ምን ነው አሁን ይሄ ሆዴባ ሰው ሰው ነው። ቤቢ ከቤቢ መሀል አሁን እንደዚህ መሳሙ መልካም ብብለሽ ታስቢያለሽ? እንዴት ቢደረግ ነው እንደዚህ? እሺ መሳሙን ስተሰሚ ፎቶ ተነስቶ መፖሰቱ ምን ይሰራለን? አለኛ ለምንድ ነው ለኛ ግን አጀንዳ ምትፈጥሩልን ለምንድ ነው ለሰው ኢንስፔክት የሄደላቸው አሁን ይሄ ቤቢ እኮ ትዳሩን ፈትቶ ለራሱ አሁን ብሶት ላይ ነው ያለ። እንዲ ከመሀል ላይ መሳም በእውነቱ ዝጌር ዝጌር ይሆንሽ አንቺ ሴት በጣም እንትን ብሎሻል። በጣም የሌለ አፍልተሻል። ሜላት ጥሩ አይደለም። መፍታት መግባት፣ መፍታት መግባት ብርቅ መሰለሽ? እንዲ ጀግንነት መሰለሽ? እንዲ አሁን ደሞ እዚህ በትሽ ምትንጠለጣይ ከሰው እንትን ላይ ኖር ነው። ማርያምን አትቅለይ። ማርያምን ሜላት ስነ ስርዓት ሲያሸል ያዙ ረስ ማኑ። የምን መጨማለቅ ነው? የምራት ጨማለቂ እንዲህ አሁን፣ የተዳሩን የፈታ ብሶት ያለበት ሰው ማለያውን እንደዚህ መሳም አስፈላጊ ነው? ወደሹ ነው? ይህ መሳሙን እንደዚህ። ኧረ ሜላት፣ ነውር ነው። ስራሽን ስሪ፣ ዝም ብለሽ ባለጌ አትሁኝ። የምር እንደዚህ ምልሽ ሰጥሽ፣ አሁን ስለተሳምሽ የተወደድሽ ይመስልሻል? አረለ ነውር ነው። ማር ምን ሜላት፣ ስነስርአትሽ አርቲስት ሜላት ነብዩ፣ ይሄ ኖክ ድንቁ ሚስት ሄኖክ ድንቆ ፎቶሽን አውጥቼ ለጥፍብሻለሁ አውጥቼ እንትንልብሻለሁ ብሎ ሲያስፈራራሽ ኢቢኤስ ላይ መቶሽ ፎቶ ወይ ሊለቀው ነው ብለሽ አወራሽ እግዚአብሔር ይመስገን የሴቶች ጉዳይ አስቆመልሽ አሁን ደግሞ የልጅሽን አባት እንደዚህ የልጅ አባትሽ ጋር ፈትተሽው ነው የልጅ አባትሽ አሁን አግብተሽ አግብተሽ ወለሻል እንግዲህ አሁን ይሄኛው ይህን መሳምሽን ሲያይ ምን እንዲሰማው ነው ምን እንዲሰማው እንደሚችል ተገንዝበሻል ወይስ ተለያይታቸዋል አንቺ እንደሆነሽ እናት የሚመጡት የሚፈቱት የሚገቡት የሚፈቱሽ ናቸው እንዳለ ያሉት በርግጥ እኔም ሴት ነው የምለገም እንደሚገጥበኝ አላቀም ቢኮዝ ግን እንደዚህ ማደረግሽ መልካም አይደለም፣ ለአንቺ ጥሩ አይደለም። እውነቴን ነው። አትጃቸው ያገኘው ወንድምሽም ይሁን ለምን ለምን ወንድምሽ አይሆንም እንደዚህ ተንጠልጥሎ እንደዚህ ብሎ ጉንጭት ሰጥቶ መሳብ መልካም ነው ብዬ አላስብም። የፈለገ ለምሽቶሽን አታስተዋውቂም። ለፈለገ ለምን አድበርታ አታደርጊም? እግዚአብሔር ያንች ካለው አያልፍም። ሰራው ቢሆን ህሉ ምንብረትሽ ቢሆን አያልፍ ናቸው በዚህ ደረጃ ባትላላጭ መልካም ነው ለማለት ወድጄ ነው። ለማንኛውም እነ ጴንጤትም ተበናጣጠጡ አርቲስቶቹም ደግሞ እንግዲህ የተላላጣችሁ የመጣችሁ እዚህ አጀንዳ ትፍጣሩ ብላ ራሳችን በሀገራችን ጉዳይ በጣም ብዙ ፕሮብሌም ያለብን ሰው ነን፣ ብዙ እንትን ያለብን ሰው ነን እና ቢቢዬ፣ አይዞህ እኔ መቼም ላንተ እድሜ ልኬን እንዳሰብኩ ነው። አይ ቢቢ፣ እንዲሁ በመንቀን ነው እንዲሁ በመንቀን ነው። እንዲሁ እንዴት አድርጌ ላፅናና ይሁን በእውነቱ ቤት አድርጌ እንደማጽናናህ አላውቅም። ግን ዞሮ ዞሮ አይዞህ በቃ ቢቢዬ፣ ያጋጥማል። ቢቢ ዳጊም ከእዛ ሄደች እና የሆነ ነገር ላይ ሙንቅር እያለች ሙንቅር እያለች እያሳቆኝ ነው እያለች ቲክቶክ ላይ መጣተ ስትሳለቅብናለች። እና ለማንኛውም ምን ልላችሁ ፈልጌ ነው፣ አትላላጡብን እያልኩ ነው። ሌላስ ነቢዩም ስለ ስርዓትሽን ይዤ ልጆችሽን አሳድጌ አደብሽን ጊዜ ስራሽን ስሪ፣ አትላላጭብን ለማለት ያክል ነው። ቤተሰቦችን እንግዲህ እንግዲህ ከተሳሳትኩ ታረማለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ሁኑ። አመሰግናለሁ ስለነበረን ቆይታ። መልካም ጊዜ፣ መልካም ቆይታ።